ቢሊቨር ዊል ቢ ጊቨን ሳች ኤን ሳች ስትረንግስ ፎር ወመን። አማን ወደ ጀነት የሚገባ ሙስሊም ብዙ ብዙ ለሴቶች ብዙ ኃይል ያገኛል። ያው ከንርባር እንዲተኛ ማለት ነው፣ ብዙ ኃይል ይሰጣል። አናስ ሳይድ አስገርሞታል። አናስ ራሱ ራሱ ሰሓባ የመሐመድ ተከታይ ሆኖ ይሄ ትምህርት ገርሞታል፣ ሊቀበል አልቻለም። ምን ነው ያለው? አይ አስክድ ኦ አላህስ መሰንጀር ዊል ዋን ቢ ኤብል ቱ ዱ ዳት። ያላህ መልእክተኛ ሆይ አንድ ሰው ግን እንዲህ ማድረግ ይችላል አለው። ፕሮፌት ሳይድ ሂ ዊል ቢ ጊቭን ስትረንግስ ኦፍ ሀንድረድ መን የአንድ መቶ ሰዎች ጉልበት ይሰጠዋል። ይሄ ሰው በምንም ተአምር አንድ ሺህ ሴቶች ጋር ወሲብ ቢፈጽም አይደገሙ ማለት ነው። የአንድ መቶ ሰዎች ጉልበት ይሰጠዋል። ይሄ ሰው በጣም ያሳዝናል። በዚህ ብቻ አይበቃም። ሌላ ማስረጃ እንጨምር። አራተኛ ማስረጃ በጀነት ወሲብ ብናለ ሱነን አልትርሚዚ ሱነን አልትርሚዚ ሐዲስ ቁጥር 2459። እንዲያውም አንድ ነገር ትዝ ላይ አንድ ጊዜ አንድ ሰው ሙስሊም ገርሞት ይሄንን ጥያቄ ሄዶ አንድ ሙስሊሞች ግሩፕ ላይ ጠይቆ ነበረና በዋትሳፕ ማለት ነው። ዋሂድ ነበር ያገኘው እና ዋሂድን ብለው ሲመልስለት ድምፁ ሰመቸዋለ እኔ ይሄ ነገር ለምን ሁሉ ላይ ትጠይቆኛላችሁ? ትርሚዝ ነው የተናገረው ትርሚዝ ደግሞ ይሄን ሐዲስ ዳዒፍ ነው ብለው ሲመልስ ነበር። ምንም ምርጫ ያለውም በቃ ስለሚያሳፍረው ያለው ምርጫ ምንድን ነው ዳዒፍ ነው። ሙስሊሞች እነዚህ ደግሞ ሐዲስ የሚባል አይተው አያውቁም። መጽሐፉም የላቸውም፣ አይዶም የሚመረመሩ አይደለም። በቃ ቡኻሪ አለ ሙስሊም ዘግቦታል አቡ ሁረይራ ተናገረው ከተባለ በቃ አሚን ብለው መቀበል እንጂ ሌላ መመረመር የት ላይ ነው? ምዕራፍ ቁጥር ስጠኝ፣ ግልጽ ስጠኝ፣ ላንብበው የሚል ሙስሊም ብዙ ያላጋጠመን የሚሉ አሉ፣ አስዋዮች አሉ፣ ግን ብዙ አሉ። ይሄንን ሐዲስ ብንመለከተው ሐዲሱ ራሱ ሳሒሕ ነኝ ነው የሚለው። ያም ሐሰን አይደለም ሳሒሕ፣ እንኳን ዳዒፍ ሆን ማለት ምንድን ነው የሚለው ለምንድን ነው ዋህድ ያፈረበት ይሄንን ሐዲስ ስንመለከት ምንድን ነው? ያው ተመሳሳይ ነገር ከላይ ካነበብነው ማን ዊል ሃቭ ኢንተርኮርስ ፓራዳይዝ ዋ ን ስ ዋይ ሮም ን ፒ ስ አንድ ሰው በጀነት ውስጥ ከሁሩል ዒን ከሆኑ ሚስቶቹ ጋራ እንዲሁም ከዚህ ዓለም ከሆኑ ሚስቶች ጋር በጀነት ወሲብ ይፈጽማል። ለምሳሌ ሙስሊሙ አራት ሚስቶች ቢኖሩ ከሞትን በኋላ በሰማይ አራት ሚስቶች የኔ ሚስቶች ነው የሚሆኑት። አራቱም የኔ ናቸው። እነርሱ ምንም ሌላ ነገር አይነካኩም። ልክ እንደ ወሲብ እቃ ነው የሚሆኑት። እነርሱ የኔ ሚስቶች ናቸው። ከዛ ደግሞ ከሚስቶች በተጨማሪ 72 ሁሩል ዒል የተባሉ ሌሎች ሚስቶች አለው። ከሰማይ ግጀነት ላይ የሚሰሩ የሴክስ ማሽኖች ማለት ነው፣ የወሲብ ማሽኖች። ስንት ሆናሉ ማለት ነው? ሚስቶች አሁን 76 ሆኖ ምን ነው ማለት ነው። እሺ ቀጥለህ ከዛስ። ኤ ማን ዊል ቢ ጊቭን ዘ ስትሬንግዝ ኦፍ አ ሃንድረድ መን ቱ ኢት ቱ ድሪንክ ቱ ፊል ዲዛየር ኤንድ ሃቭ ሴክሹዋል ኢንተርኮርስ። አንድ ሰው ለመብላት፣ ለመጠጣት፣ ለመመኘት እና ወሲብ ለመፍጸም የአንድ መቶ ሰዎች ጉልበት ይሰጠዋል ይላል። የሚያጸይፍ ነገር! እንዴ ወነ ሰው ይሄ ነገር እያለ ሰው አንዴት ሙስሊም ይሆናል? አንድ ሰው ይህ ነገር እያወቀ እንዴት ሙስሊም ይሆናል? አይነግሯቸውም። ይሄ በመስጊድ የሚሰበከው አይደለም፣ ይህ የሚነበበው አይደለም። መጽሐፉን እንኳን ገልጠን ስናነበው ሐዲሱ የለም ብለው በእንግሊዝኛ ነው የምታነበው ብሎ ለማደበስበስ ለመደበቅ የሚመክሩ ብዙ ሰዎች አሉ፣ ብዙ ኡስታዞች አሉ። አ ልንሰማቸው እነ መሐመድ ክድር ስንሰማ እነ ዋሂድ ስንሰማቸው እነ አቡ ሀይድር ሳሊቅን ስንሰማቸው እነዚህ ያር ለመልሳቸው ለምን አይነግሯቸውም? ይሄን ነገር የሚያሳዝን ነገር። እሺ እንዲህ ከሆነ እንግዲህ እስ በጀነት ስንዲ ወሲብ ስንት ጊዜ ነው ግን ወሲብ ፍጹም ልክ ማለት ስዳር ላይ አንድ ሰው ከሚስቱ ጋር እንደሚያደርገው ግንኙነት አይነት ነው። ለምሳሌ በየሁለት ቀኑ ወይ በየሳምንቱ ብቻ እንደዚህ አይነት ነገር ነው ብለን እንሰ- እንጠይቅ እንችላለን። እንግዲህ ሱረቱል ዋቅያ ምዕራፍ 56 ቁርአን ላይ ከቁጥር 17 ላይ ምንድነው የሚለው? በእነርሱ ላይ ሁልጊዜ የማያረጁ ወጣቶች ልጆች ይዘዋውራሉ። ወይና ይህ ምን ማለት እንደሆነ ተፍሲር ኢብኑ ከሲር ያብራራዋል። ምንድነው የሚለው? አቡ ሁሬራ ሰይዳት ደመሰንጀሮ አላህ ወዛ አስገድም

ይህ ሰው ጀነት የገባ ሰው በአንድ ቀን ከአንድ መቶ ደናግል ጋራ ወሲብ ይፈጽማል። ሌላ ስራ የለውም። የሙስሊሞች ጀነት ካዛንቺስ ነው። የሙስሊሞች ጀነት ቺቺኒያ ነው። የወሲብ ንግድ ያለበት ከተማ ማለት ነው። አንድ ሰው በጀነት ላይ ስራ የለውም። አንድ ቀን በአንድ ቀን ከአንድ መቶ ሴቶች ጋራ ምን ማለት ነው? እንዲህ ከአንዲት ሴት ጋራ እንዲው በቀን 24 ሰዓት ነው ያለው። እንግዲህ 24 ሰዓት እንዲው ሰላሳ ደቂቃ እንኳን ፈጀበት ከአንዲት ሴት ጋራ ወይ 15 ደቂቃ ወይ አስር ደቂቃ እንኳን ብንል ከአንዲት ሴት ጋር አስር ደቂቃ ይቆያል ይተኝቶ፣ ከዛ ከዛ ደግሞ አስር ደቂቃ ወሲብ ይፈጽማል። እንዲህ ያለ እንኳን ቢሄድ መቶ ለመድረስ እኮ በየ ሶስት ደቂቃ ማድረግ አለበት ወሲብ መፈጽም አለበት በጀነት በአንድ ቀን የግድ 100 ማሟላት አለበት። ስለዚህ በቀን ከመቶ ሴቶች ጋራ ያው ቢያስ በየሁለት ደቂቃው ነው በቃ ወሲብ የሚፈጸው። ሌላ ምንም ሥራ ያለው በቃ ይህንን ፈልጎ፣ እንዴት ሙስሊም ይሆን ያለ አለ ሰው። በጣም ያሳዝናል። በጣም በጣም ከዚህ ደሙ የሚያሳዘው አንደም ሰዎች ምን ያሉ፣ አይ የእናንተ መጽሐፍ ቅዱስ እኮ እንደዚህ ያለው። በእውነት እነርሱ ከጨለማ እንደመውጣት፣ እነርሱ ከዚህ እጅግ የላሸቀ አሳሰብ እንደመገላገል፣ ወደ ክርስቶስ ብርሃን እንደ መውጣት አይ የእናንተ መጽሐፍ ቅዱስም እኮ እንደዚህ አይነት ይላል፣ ያስተምራል ይሉናል እንዴ፣ ጌታ ያጣችሁ ብንላቸው የማቴዎስ ወንጌል ምዕራፍ 19 ቁጥር 29 ይሉናል። 19 29 ምን ይላል ብንላቸው፣ ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባቱን ወይም እናትን ወይም ሚስትን ወይም ልጅን ወይም እርሻን የተወ ሁሉ መቶ እጥፍ ይቀበላል ይላል። ስለ ስሜ እነዚህ እነዚህን የተወ ሁሉ ምን ይቀበላል? መቶ እጥፍ ይቀበላል። እናሳ ምንድነው ነው የምትሉ ስንላቸው፣ ሚስቱን የተወ ይላል እኮ። ስለዚህ በሰማይ መቶ ዕጥፍ ትቀበላላችሁ። ስለዚህ መቶ ሚስት ታገኛላችሁ ማለት ነው። ልክ እንደኛ ሁን እኮ ነው። እንደኛ ወደ ምጭቅ ውረዱ፣ ከኃጢአት እንደመመለስ፣ ከርኩሰት እንደመውጣት። አይ አብረኝ ወደ ርኩሰት ውረድ፣ እኩልን ሁን እኮ ነው። መሐመድ እንዳይሰደብ ያው እኮ ነው። እኛም እናንተም እኩል ናችሁ ወደሚል ሚል በጣም ያሳዝናል። አንዳንድ ሰው እንግዲህ አእምሮውን ዘግተው በጨለማው ሲኖር እጅግ ያሳዝናል። ልባቸው የደነደነ በእውነት ሲጀምር ሁለት ነገሮች መናገር ፈልጋለሁ እዚህ ጋር። ሲጀምር ሚስቱ ሁለት ሚስት ብቻ አይደለም ያለው መቶ እጥፍ የሚቀበል እንደነርሱ ሀሳብ ይሆንና ዲዋ ሚስት አንድ ሚስት ካለች እንግዲህ መቶ እጥፍ በሰማይ መቶ ሚስቶች የማገባ ከሆነ እናቱን የተወ ይላል መቶ እናት ላገኝ ነው ማለት ነው በሰማይ አባቱን የተወ ነው የሚለው አንድ መቶ አባቶች ሊሰጡኝ ነው ማለት ነው። እንዴት አባቴን ምን ሊያደረገው ነው? አላህ አባቴን በፎቶኮፒ መቶ ሊያባዛው ነው? መቶ አባቶች ሊሰጠኝ ነው ማለት ነው። ምን ማለት ልጆቹን ሚስቱን ይላል። ልጆች ሁለት ልጆች ቢኖሩኝ እኔ ሁለቱ ሚስቶች በመቶ ተባስተው ሁለት መቶ ልጆች አገኛሉ በሰማይ ላይ ምን ያልክ፣ እንዴት ይወረደ፣ በቃ በልህ እኮ ነው። ምን እንፈልግ ከዚህ መጽሐፍ ቅዱስ ምን እናደርግ፣ መጽሐፍ ቅዱሳቸው ከሚል ሀሳብ። ስለዚህ ቃሉ የሚናገረው ቤቶች፣ ወንድሞቹን እህቶቹን፣ አባት እናቱን፣ ሚስቱን፣ ልጆቹን ለኔ ብሎ ለኔ ስል የተዋቸው ሁሉ ሳይፈራ እኔ ከእስልምና ከወጣው ይገድለኛል ሳይል፣ ከእስልምና ወጣ ሰዎች ያገሉኛል፣ ትዳሬ ይፈታል፣ ልጆቼ ይበተናሉ፣ ብር የሚሰጠኝ የለም፣ ከሀገር እወጣለሁ፣ ሰዎች ይገድሉኛል፣ ያንቋሸኛል ሳይል ለክርስቶስ ክብር ለአምላኩ ፍቅር ሲል የሚወጣ እነዚህን ሁሉ የሚተው በሰማይ መቶ እጥፍ ይሰጠዋል። መቶ እጥፍ ማለት አንድ ሚስት በመቶ ተባዝታ መቶ ሚስት ማለት አይደለም። ከእነዚህ በሚስት ከማገኘው ደስታ በወንድሜ ከማገኘው ደስታ ቤት ሰርቼ እርሻ እርሼ በአባቴና በእናቴ ከማገኘው እጥፍ ድርብ የሆነ የሚበልጥ መጦጠፍ የሆነ የማይነገር ደስታ በእግዚአብሔር አገኛለሁ። ክብር ይግባ መላካችን ይህን ላደለን። ተስፋችን ይህን ነው። በወሲብ ለመቃጠል ደናግል ድንግልናቸው ላፈረስኔ ላፈረስን ገነት አልገባም። ይሄ ድንግል ይሄ ገነት ተጠቅልሎ ይሂድ። እኔ አልፈልግም። ማን የሚፈልግም ሰው የለም። በየቀኑ ከአንድ መቶ ሴቶች ጋር ከአንድ መቶ ደናግል ጋር ወሲብ ለመፈጸም ብሎ አንድ ሰው ሙስሊም ከሚሆን ቢሞት ይሻለዋል። እውነት ለመናገር ቢቀርበት ይሻለዋል፣ ቢቀርበት ይሻለዋል። የመጀመሪያው ነጥብ ይሄ። ሁለተኛው ነጥብ ምን ነው? ቆርጦ ያነቡልናል፣ ቆርጦ ያነቡልናል። ምንድን ነው የሚለው? መቶ እጥፍ ይቀበላል ካለ በኋላ ምንድን ነው የሚለው? የዘላለምን ህይወት ይወርሳል ይላል። ቀጥሎ እችን እቺን ግን ተቆርጣ ነው የምትቀርበው። አትነገርም ብለን መልሱሱ ነው መቶ ጥፌ የተባለ የዘላለም ህይወት ነው። ይህ የእረፍት ይህ ደስታ መራብ መጠማት የሌለበት እጅግ የወረደ ወሲብ መብላት መጠጣት የሌለበት ፀሐይ ጨረቃ፣ ከዋክብት የሌሉበት በጉ ብርሃናችን፣ እግዚአብሔር ብርሃናችን ነው። ዘላለም ዝማሬ፣ ዘላለም ምስጋና፣ ስናመሰግነው እንጠግባለን፣ ስንጠግብ እናመሰግነዋለን። እንደ መላእክት እንኖራለን ማለት ነው። ይህ ነው የመጽሐፍ ቅዱስ አለ ጠቅለል አድርገ አምላካችንና ጌታችን ኢየሱስ ክርስቶስ ሰው ሆኖ ሊያድንን የመጣው ኢየሱስ ክርስቶስ አሁን በዙፋኑ በዓለም ላይ የሚፈርደው ጌታ ክርስቶስ እንደዚህ ብሎ ይመልሳል የማቴዎስ ወንጌል ምዕራፍ 22 ቁጥር 30 የማቴዎስ ወንጌል ምዕራፍ 22 ቁጥር 30 ላይ እንደዚህ ለሚል ሰዎች መጥተው አንዲት ሚስት ነበረች አንድ ባል አገባች ከዛ ባሏ መተ ከዛ ደግሞ የባሏን ወንድም አገባች እሱም ሞተ ከዛም ሶስተኛው ወንድማቸውን አገባች እሱም ሞተ እስከ ሰባት እንዲህ ብላ አገባች ከዛ እርሷ ሞተች ሁሉም ሞቱ በሰማይ ላይ ለማን ነው የምትሆነው እቺ ሲ ጠየቁ ጠይቁ ጌታችን ምንድነው ያለው በትንሳኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም፣ አይጋቡም፣ አያገቡም፣ አይጋቡም። እንደ ማን? እንደ መላእክት ነው ኑሯችን። በቅድስና በክብር በብርሃን እኖራለን እንጂ እጅግ የወረደ እዚህ ምድር ላይ እንኳን የምንጸየፈውን ተራ የሆነውን ነገር የስጋ ፍላጎት በልተጠግበ እንደ እንስሳ የሚያምርህን የወሲብ አእምሮት ለመወጣት ብለን እስልምና የምንቀበል ወይም ትክክል ነው ብለን የምናስብ አይደለም። ይህ ጀነት ከፊታችን ያርቅልን ያርቅልን በእውነት ወሲሉ የመፈጸም የምንገባበት የእግዚአብሔር ክብር ያለበት የእግዚአብሔር ብርሃን ያለበት እረፍቱ ያለበት ቦታ እንደ መልአክ የምንኖርበት ነው እና በእውነት መሐመድ እስከዚህ ድረስ የደረሰ ሰው ስለሆነ በእውነት ሐሰተኝነቱን ተረድተን ቅጥፈቱን ተረድን መቅጠፍ ብቻ ሳይሆን እጅግ የወረድና የዘቀጡ አስተሳሰቦች በጀንት ጭራሽ በሰማይ ላይ ከመቶ ወደ ናገድ ጋር ወሲሉ እየፈጸምን የምናርብበት የምንኖርበት ህይወት ሊያቀርብልን ይሞክራል እና በእውነት ሐሰተኛ ነ ለሰይጣን የሚበሉት ለእግዚአብሔር ግን እሺ ይበሉት እንደተባለ፣ ሂድ አንተ ሰይጣን እክህደህ፣ ከሰይጣን ሰይጣን ሆይ እክዳሃለው ብለን እንድንተወው እንድንረግጠው፣ በክርስቶስ ኢየሱስ ስም ወደ ክርስቶስ እንድናድግ ብርሃኑን እንድንቀበል የእግዚአብሔር ቸርነት የእመቤታችን አማላጅነት ከሁላችሁ ጋር ይሁን አሜን።